አይ ለምን ለቱን ስትቆይ ቱን ስትቆይ ው- ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ፣ አለሁ። እና ዛሬ የሆነ ቪዲዮ ይዤላችሁ መጥቻለሁ። ውሃ እያጣጣን ነው፣ የአትክልት ማንጎ እና ሎሚ ውሃ እያጣጣን ነው። አብራችሁ ቆዩ። ይሄ ውሃ በጣም ነው የሚያምሩ። አይታችኋል? ዋው፣ በጣም ደስ ይላል። ወደ ላይ ወደ ታች፣ ወደ ላይ ወደ ታች እያለ እንትን እያለ ነው በጣም ነው የሚያምረው። እና ይሄም ጉድጋዳ አለ። አሁን ውሃ የለም። ውሃ ሲኖር እዚህ ውሃ እንጓኛለን ማለት ነው። ይሄው ግን ውሃ የለም፣ ደርቀዋል። እና ይሄም ደግሞ በዚህ ላይ እኮ ማብራት አለ። ማብራት ሲከፈት እንትን ይላል፣ ውሃ ይወጣል ማለት ነው። ከዚህ ውሃ ከዚህ ውስጥ ውሃ ይወጣል እና በጣም አሪፍ ነው። በጣም ነው የሚያምረው። አሁን ውሃ ስለሌለ ነው እንጂ ውሃ ሲኖር በዚህ ውሃ ይፈሳል ማለት ነው። አይታችኋል፣ ምን ይመስላል? እና በጣም ነው የሚያምረው። ግቢውን አይታችኋል? ግቢው ሙሉ በጣም ነው የሚያምረው። እስቲ ኮሜንት ላይ አሳውቁ። ይሄን ይመስላል። እስቲ ዋው ነው። ቡርማ ማለት ሎሚ አይታቸው፣ ሎሚ ሁሉም ፍሪ ይዟል ማለት ነው። ሁሉ ብዙ ነው። እንትን የምለው ማለት ነው። ብዙ ሁሉም ፍሬ ፍሬ ላይ ናቸው። አሁን ፍሬ ፍሬ ይዟል። አይሳቸዋል በጣም ነው የሚያምረው። ብዙ ነው ሎሚ ማንጎም አለ እና ሎሚም አለ እና በጣም አሪፍ ነው። እስቲ ኮሜንት ላይ አሳውቁኝ። ቦታው ደግሞ ይሄ ሳር ነው ማለት ነው። ሳሩ አያምርም። በጣም ነው የሚያምረው በየቀን በዚህ ሰዓት እናጠጣለን እና በጣም አሪፍ ነው። ይውልኝ፣ ዋው፣ በጣም ደስ ይላል። ይሄም ደግሞ ሎሚ ፍሬ ይዟል። ያለው ሁሉ ፍሬ ይዟል ማለት ነው።

እም ደግሞ አበባ አለ ይታቸዋል። በጣም ነው የሚያምረው አበባ የሚያምረው የሌለው ነገር የለም። በዛም በኩል አለ የሌለው ነገር የለም። እዚህ ደግሞ በጣም ሳሮ፣ በጣም ደስ ይላል። ሳሮ በጣም ነው የሚያምረው። እኮ ከእኛ ጋር አሁን ይሄ አንድ አዋያ እያጠጠች ነው እንጂ ደግሞ ማንጎ ናት። አሁን የለም አልጀመረም። ቡርቱካን፣ ሎሚ ብቻ ነው መፍራት የጀመረው ማለት ነው። ሎሚ ብቻ አሁን ገና እዚህ ጋር ደግሞ የሚያድገው አሉ። ገና ፍሬ ማለት ነው። ትናንሽ ናቸው ገና ይተከላሉ። እዚህ ጨለማ ነው እንጂ የሚታከሉት ብዙ አለ አይታቸዋል። በስራ አለ ማለት ነው። ሁሉም ይዟል ሎሚ፣ ሁሉም ፍሬ ይዘዋል ማለት ነው ፍሬ

ይሄም ደግሞ ማንጎ ነው። ይሄ ማንጎ ማንጎ ይሄ ማንጎ ነው። ገና ነው አትደረሰም። ገና እየደረሰ ነው። እዛ ደግሞ ክላሳችን አለ። ታዘና እንባል። እዚህ ጋ ቡና እንጠጣ ሻይ እንጠጣ ኤሌራክስ እናደርጋለን። እዚህ ኖ ኖ ኖ አያምርም። አክተር አክተር ሆኖ አያምርም። በጣም ነው የሚያምረው አክተር ነገር እና በጣም ደስ ይለኛል። ይሄ ሳሩ ራሱ በጣም ነው ደስ የሚለው እና ያዩ ሚሳ ነው

ደስ ላለ ደስ ላለ ስለተከታተላችሁን እናመሰግናለን። እግዚአብሔር ያቆይላችሁ። እና አሪፍ አሪፍ ነው ብላችሁ እስኪ ጻፍ ጻፍ አድርጉ፣ ኮሜንት ላይ ያሳውቁ። በሌላ ቪዲዮ እመጣለሁ። እስከዛ ላይክ፣ ፎሎው፣ ኮሜንት በእናታችሁ ይቺ ልጅቷን አበረቱት፣ አሳድጉት፣ አበረታቱ። አደያ ከምባታ፣ አማራ፣ ወለታ ሶ እንደሶ። እሺ፣ እሺ፣ ሙሉ ኢትዮጵያውያን፣ በእናታችሁ እቺ ልጅቷን አሳድጓት። በእናታችሁ፣ በእናታችሁ የናንተ ልጅ አደላትም፣ ኢትዮጵያን አደላትም። በእናታችሁ እናመሰግናለን። እሺ ወንድሞቼ እህቶቼ፣ ዳና ቆዩልኝ። እናመሰግናለሁ እናመሰግናለን። እግዚአብሔር ከናንተ ጋር ይሁን። ቻው ቻው። አንድ ነገር ረስቻለሁ እና እንኳን አደረሳችሁ። እኔ እሄና ሳያችሁ ብዬ በቃ ሳልና ነገር እስካሁን መቆየቴ ይቅርታ አድርጉልኝ። እና እንኳን አደረሳችሁ። የስግደት በዓል በሰላም ስለ አደረሰን እግዚአብሔር ይመስገን። እና አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን ደህና